በዓለም አቀፍ የፋሽን ኢንዱስትሪ ከገነኑና ተመራጭ ከሆኑ አገራት መካከል ደቡብ ሱዳን አንዷ ናት። ወዛሙ ጥቁር የቆዳ ቀለማቸው እና ጠንበለል ቁመታቸው ደቡብ ሱዳናውያን ሞዴሎችን ተመራጭ አድርጓቸዋል። ምንም እንኳ ሀገሪቱ በእርስ በርስ ጦርነት ስሟ ቢነሳም በፋሽኑ ዘርፍ ደግሞ መድረኩን በሚያደምቁ ሞዴሎች አገርነት ትታወቃለች። ከነዚህ ከፋሽኑ ዓለም ከሚንጸባረቁ የደቡብ ሱዳን ፋሽኖች ሞዴሎች መካከል አሮፕ አኳል አንዷ ናት። የፋሽን ከተሞች የሚባሉትን የለንደን እና የፓሪስ መድረኮች ከሚያደምቁት መካከል ትጠቀሳለች። አኮል ቅንጡ የልብስ አምራቾች አዳዲስ ምርቶቻቸውን በሚያስታወቁበት ወቅት በቀዳሚነት ለማሳየት ከሚመርጧቸው ዓለም አቀፍ ሞዴሎች አንዷ መሆን ችላለች። ከ11 ዓመት ጀምሮ ሞዴሊንግን በኢንተርኔት ትከታተል ነበር ትላለች። በአሁኑ ወቅት በሃያዎቹ መጀመሪያ ላይ የምትገኘው አኮል አኮል ባለፉት ሶስት ዓመታት ዝነኛ መሆን ችላለች። በፋሽን ኢንዱስትሪ ዘርፍ ስመጥር ከሆኑት ኖዋሚ ካምፔል ጋር በአንድ መድረክ የፋሽን ትርኢት አሳይተዋል። ምንም እንኳን ለስራ ከቦታ ወደ ቦታ መዘወር ብቸኛ የሚያደርግ ቢሆንም በዓለም አቀፍ የፋሽን ትርኢቶች ከትውልድ ስፍራዋ ደቡብ ሱዳን የሚመጡ ሞዴሎችን ማግኘቷ ሁኔታውን ቀላል አድርጎላታል። ደቡብ ሱዳንያን በውበታቸው በጣም ታዋቂ ነዋል። ጥርት ያለ ለስላሳ፣ እና የሚያንጸባርቅ ጥቁር ቆዳ ቀለም ያላት 1 ሜትር ከ79 ርዝማኔ መልሏ አኮል በአውሮፕላን ጉዞዎች ላይ ባሉ ፋሽን መጽሔቶች ላይም አኮል አትጣጣም። አኮል ብቻ ሳትሆን ሌሎች ደቡብ ሱዳናውያን ሞዴሎችም ደምቀውባታል። እንደ አኮል ካሉ ጀማሪዎች በተጨማሪ በፋሽን ዘርፍ ስማቸው ከናኘው መካከል አኖክ ያያ፣ አዱ ታኬቼ እና አሌክ ዌክ ይጠቀሳሉ። አሌክ ዌክ ከለንደን የመኪና ማቆሚያ ስፍራ ተመልምላ በፋሽኑ መድረክ ዓለም አቀፍ ስኬትን የተጎናጸፈች የመጀመሪያዋ የደቡብ ሱዳን ፋሽን ሞዴል ናት። ወቅቱም ከ30 ዓመታት በፊት ነበር። በዚያን ጊዜ ጀምሮ በታዋቂው ቮግ መጽሔት ሽፋን ላይ ፎቶዋ በተደጋጋሚ ወስቷል። እንዲሁም ሽቶን ጨምሮ ታዋቂ ቅንጦት እቃዎች በማምረት የሚታወቀው ዲዮርና ሉዊ ቪቶን ሞዴል ናት። ከደቡብ ሱዳን የሚመጡ ሞዴሎች ተመራጭነታቸው የመቀነስ አዝማሚያ የማይታይበትም በፋሽን ኢንዱስትሪ መሪ የሚባለው እና ኤጀንሲዎችን አምራቾችን፣ እንዲሁም ሞዴሎችን የሚያገናኘው ሞዴልስ ዶትኮም የተሰኘ መድረክ የሞዴሊንግ ምርጥ አምሳ የወደፊት ከዋክብት አመታዊ ዝርዝር ያጠናቅራል። በቅርቡ ባደረገው ምርጫ ከአምስቱ ሞዴሎች አንዷ የደቡብ ሱዳን የዘር ሀረግ እንዳለ ታሰይቷል። ይህ ብቻ አይደለም። ታዋቂው የፋሽን መጽሔት ቮግ የፋሽን መድረኮችን ሊያስደምሙ የሚችሉ 11 ወጣት ሞዴሎች በሚል ርዕስ በዚህ ዓመት ባወጣው የዝርዝር አራቱ የደቡብ ሱዳን ሞዴሎች ናቸው። ሞዴል ምን ሊሆን ይገባዋል ተብለው የሚጠበቁ መስፈርቶች አብዛኞቹ የደቡብ ሱዳን ሞዴሎች አሏቸው በማለት በደቡብ ሱዳን የፋሽን ሳምንት አዘጋጅ የሆነው ዳውሰን ዴንግ ይናገራል። ምርጥ የሆነ ጥቁር ቆዳ አላቸው፣ ቁመታቸውም ረዥም ነው ይላል። የፈርስት ሞዴል ማኔጅመንት መልማይ የሆኑት ሊቻ ጃንቮስ በበኩላቸው በጣም ቆንጆ ናቸው፣ የሚያምር ቆዳ፣ ቁመታቸው ሲሉ ስለ ደቡብ ሱዳናውያን ሞዴሎች ምስክርነታቸውን ይሰጣሉ። ሆኖም የፋሽን አምራቾች ለምን ደቡብ ሱዳኖችን ከሌሎች ሀገራት አስፈልጠው እንደሚፈልጉ እርግጠኛ እንዳሉ ነው ይናገራሉ። ምን እንደወለ ሊናገር አልችልም ምክንያቱም ከሞዛምቢክ፣ ከናይጀሪያ ወይም ከሌሎች ሀገራት ቆንጆ ሴቶች አሉ ሲሉ ያክላሉ። እንደ ጊቪንች አርማኒ ከመሳሰሉ ዓለም አቀፍ ዲዛይነሮች ጋር የሰራችው ደቡብ ሱዳናዊቷ ሞዴል አኩር ጎይ የደቡብ ሱዳን ሞዴሎች እንዲህ ተፈላጊ የሆኑት በአካላዊ ውበታቸው ብቻ ሳይሆን በጽናታቸው ጭምር እንደሆነ ታምናለች። ጎይ በደቡብ ሱዳን መዲና ጁባ ነው የተወለደችው። ጎይ በልጅነቷ እንደ አኮል እና በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ሀገር ኡጋንዳ ተሰደደች። በርካቶች ደቡብ ሱዳን ከሱዳን ነፃ ከወጣችበት ከአውሮፓውያኑ 2011 በኋላ በነበሩት ዓመታት ነው የተሰደዱት። ደቡብ ሱዳን እንደ አዲስ ሀገርነት ስትመሰረት ዓለም ትልቅ ተስፋ ጥሎባት ነበር። ነገር ግን ልክ ከሁለት ዓመት በኋላ የእርስ በርስ ጦርነት ተቀሰቀሰ። በዚህ ደም አፋሳሽ ጦርነት 400 ሺህ ደቡብ ሱዳናውያን ሲቀጠፉ 2.5 ሚሊዮን የሚሆኑት ደግሞ ቀያቸውን ለቀውን እንደ ኡጋንዳ ወዳሉ አጎራባች ሀገራት ተሰደዋል። የእርስ በርስ ጦርነቱ ከአምስት ዓመታት በኋላ ቢቋጨም ተጨማሪ ግጭቶች፣ የተፈጠሩ አደጋዎችና ድህነት ለበርካቶች ስደት ምክንያት ሆነዋል። በቅርቡ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ እየተባባሰ ሲሆን ይህም አገሪቱ ተመልሳ ወደ ማትወጣበት የእርስ በርስ ጦርነት ትገባለች የሚል ስጋት ፈጥሯል። በጦርነት የምትናጠው አገሯን ስታ ወደ ሱዳን በልጅነቷ የተሰደደችው ጎይ ሞዴል መሆን ትልቅ ህልሟ ነበር። ባለፈው ዓመት በአንድ ወኪል አማካኝነት በፌስቡክ ተመልምላ ህልሟ አሁን ሆነ። የመጀመሪያ ስራዋንም ለታዋቂው የጣሊያን ፋሽን ኩባንያ ሮበርት ካቫሊ የፋሽን ትርኢት አሳየች። ምንም እንኳ ጎይ ጉዞ ቀለል ያለ ቢሆንም ለአንዳንድ ደቡብ ሱዳናውያን ሞዴሎች ወደ ዓለም አቀፍ መድረክ መምጣት ፈታኝ ነው። ታይምስ የተሰኘው ዩናይትድ ኪንግደም ጋዜጣ ባደረገው ምርመራም ዘገባ በኬንያ የሚገኘው ካምፕ ውስጥ የሚኖሩ ሁለት ደቡብ ሱዳናውያን ስደተኞች ወደ አውሮፓ ከተወሰዱ በኋላ የፋሽን ትርኢት ለማሳየት የተመጣጠነ ምግብ እጥረት እንዳለባቸው ተነግሯቸዋል። በርካቶች ደግሞ የሞዴሊንግ ስራቸውን ከጨረሱ በኋላ ለኤጀንሲዎቻቸው በሺዎች የሚቆጠሩ ዩሮ ዕዳ እንዳለባቸው ተነግሯቸዋል። እነዚህ ኤጀንሲዎች ሞዴሎቻቸውን በሚመለምሉበት ወቅት የሚያስፈርሟቸው ውሎች ከሀገራቸው የመጡባቸው በረራዎች እንዲሁም ቪዛዎች መክፈል እንዳለባቸው ያሰፍራሉ። አኮል ተመሳሳይ ጉዳይ እንዳጋጠማት ትናገራለች። በአውሮፓውያኑ 2019 ሊመለምላት የነበረው ኤጀንሲ በርካታ ክፍያዎችን እንድትከፍል ጠይቋት ነበር ከዚያም ከሶስት ዓመታት በኋላ በኡጋንዳ እየኖረች የነበረችው አኮል ሌላ ስመጥር ኤጀንሲ ሲጠራት ወጣት ደቡብ ሱዳናዊያን ልምዶቻቸውን በተቀናጀ መልኩ እንዲያዘጋጁ የሚያግዘው ዲንግ በበኩሉ አንዳንድ ሞዴሎች ክፍያቸው በገንዘብ ሳይሆን በልብሷቸው እንደሚከፍላቸው ቅሬታቸው መናገራቸው ለቢቢሲ ተናግረዋል። ሌሎች ደግሞ ቤተሰቦቻቸው ሞዴሎችን የሙያ ምርጫ ጥያቄ ውስጥ ስለሚከቱት ሌላ ፈተና ይገጥማቸዋል። ነዋሪነቷን በለንደን ያደረገችው አጎል ስለ ቤተሰቦቿ ስትናገር ሙያውን አልደገፉትም፣ አሁን የማይደገፍትም ትላለች። ዴንግ በበኩሉ በከተሞች ውስጥ የሚኖሩ ነገሮችን ቢረዱም፣ አንዳንዶች ደግሞ ሞዴሊንግን ከወሲብ ንግድ ጋር ያመሳስሉታል ይላል። ወላጆች ሴት ልጆቻቸው በሰዎች ፊት ለምን እንደሚራመዱ ግራ ያጋባቸዋል ይላል። በአንድ ወቅትም አንዲት ሞዴል ለመጀመሪያ ጊዜ ሌላ ሀገር ዝግጅት ልታቀርብ በረራ ልታደርግ በነበረበት ወቅት ቤተሰቦቿ አየር ማረፊያ ተከትለው ሄደው እንደከለከሏት ይናገራል። ዴንጊችን ሞዴል እያገዛት የነበረ ሲሆን በኋላም ቆይቶ ቤተሰቦቿን እንደተቀበሏት ያስረዳል። በአሁኑ ወቅት ይቺው ሞዴል እነዚህም ቤተሰቦቿን እንደምታስተዳድርና እና እህትና ወንድሞቿን እንደምታስተምርም ገልጿል። ምንም እንኳ ዓለም አቀፍ የፋሽን መድረክ ተለዋወጭ ቢሆንም የደቡብ ሱዳንያን ሞዴሎች ተዋዳጅነት መቼም እንደማይደበዝዝ ነው ሞዴሎች የሚናገሩት። በዛምቢያ ገጠር በተነሱት ፎቶ በዓለም ዝነኛ የሆኑ ዘናጯ አያት፣ በዛምቢያ ገጠር ውስጥ የሚኖሩት ማርጌድ ኮል በሰማኖቹ አጋማሽ ላይ ይገኛሉ። የልጅ ልጃቸው ፋሽን ትወዳለች። አያትየው ከልጅ ልጃቸው ጋር ልብስ ተለዋውጠው የተነሷቸው ፎቶዎች መነጋገሪያ ሆነዋል። አያትየው ዘንጠው የተነሷቸው ፎቶዎች በኢንስታግራም ከ25000 በላይ ወዳጅ አግኝተዋል። አዲስ ሰው እንደሆንኩ ይሰማኛል። እነዚህ ልብሶች ከዚህ ቀደም ተሰምቶኝ የማያውቅ ስሜት ሰስተውኛል። ዓለም መቆጣጠር የምችል ይመስለኛል ብለዋል ማርጋሬት። የልጅ ልጃቸው ፋሽን ባለሙያ ዲያና ካውባ ፎቶዎቹን መለጠፍ የጀመረችው አምና ነበር። የምትኖረው ኒውዮርክ ነው። ለአባቷ ሙት ዓመት ዛምቢያ ስትመለስ ነበር አያቷን የማዘነጥ ሐሳብ የመጣላት ይዛቸው ሄደቻቸው። ልብሶቹ አያቷ እንዲሞክሩ አደረገች። አያትየው ምንም እየሰራው ስላልነበር ልብሶቹን ለመሞከር ተስማማው። ስሞት ስለምናፍቀች በሕይወት ሳለሁ ትውስታዎች ልስጥ ሻልኳት ይላሉ። ግራጫ ሱሪ አልብሳቸው የመጀመሪያውን ፎቶ አነሳች። አያቴን ቅንጡ ልብስ አልብሽ መንደሩ ውስጥ ፎቶ ማንሳት ጥሩ ሀሳብ ነው ብዬ ጀመርኩት፣ ትላለች ዲያና። ከመድነዋል ሰ ካወጣ ብሎ ከሚገኘው መንደር ውስጥ ነው የሚኖሩት አያትየው የእንጨት ወንበር ላይ ወይም ፎቴ ላይ ተቀምጠው ፎቶ ተነስተዋል። ከጀርባቸው የእርሻ ሜዳ የማንጎ በቆሎ ሰብልና ቤቶች ይታያሉ። የመጀመሪያውን ፎቶ ስለጥፍ ፈርቼ ነበር። ስልኬን ለ10 ደቂቃ ሳላይ ቆየው። ስመለክተው አንድ ሺህ ሰዎች ፎቶውን ወደውታል። ማመን ከበደኝ። ሰዎች ተጨማሪ ፎቶዎች እንድለጥፍ ጠየቁኝ ትላለች ዳያና። በቀይ አዲዳስ ቀሚስ አያቷን ፎቶ አንስታ ለጠፈች። ከዚያ በኋላም በተከታታይ ፎቶዎችን መልቀቅ አያቷ የሚያብረቀርቁ ሀብሎችን ዘውድ አድርገው ፎቶ አንስታቸዋለች። በዓለም ብዙ ሰዎች እንደወደዱኝ ስሰማ አገረመኝ። በዚህ ዕድሜ ተጽዕኖ ፈጣሪ ሆናለሁ አላልኩም ነበር ሲሉ ማርጋሬት ይናገራሉ። የሚለብሷቸው ልብሶች በቀለም ሆነ በአሰራር የተለዩ ናቸው። አረንጓዴ የአሜሪካ ካናቴራ፣ ቀይ ቀሚስ፣ የዛምቢያ ሰንደቅ ዓላማ ያለበት ልብስና ሌሎችም ቅንጡ ልብሶችን አድርገው ታይተዋል። የልጅ ልጃቸው የምትወደው ፎቶ ጂንስ በካናቴራ እና ወርቃማ ዊግ አድርገው የተነሱት ፎቶ ነው። ጂንስ ለብሼ ስለማላውቅ ደስ ብሎኝ ስደንስ ነበር ይላሉ። አይትየው ዳያና ከ2012 ጀምሮ ስታይሊስት ናት። አያቷ ብርታትና ኩራት እንደሰጧት ትናገራለች። ውበት የሚያጎላ ልብስና ጌጣጌጥ በማብዛት ደስታን መግለጽ ነው አላማው። ቀለማቱ ደማቅና ልብሶቹም ጉልህ እንዲሆኑ የምትፈልገው ለዚህ ነው። ትኩረት የሚስቡ እና አንዳንዴም አብረው የሚሄዱ የማይመስሉ የልብሶች አይነቶች ትጠቀማለች። የምትመርጣቸው መነጽሮችን በጌጣጌጥ የተዋቡ ናቸው። የእጅ ጓንት፣ ቦርሳ፣ ቀለበትና ጆሮ ጌጥም ትጨምራለች። እነዚህ ልብሶች ጌጣጌጦች የምትመርጠው በአያቷ ምክንያት እንደሆነ ዳያን ትናገራለች። አያቷ ፐርል እና ሌሎች ጌጣጌጦች መውደዳቸው ለእሷ የፋሽን ምርጫ መነሻ መሆኑን ትገልጻለች። ሌሎች እሷም ከምትወዳቸው ትርጉም ከሚሰጧቸው ነገሮች ተነስተው የመረጥቻቸው ናቸው። እነዚህ ፐርል አንገቷ ላይ ያጠለቀ ፍየልን ፎቶ ማንሳት ያካትታሉ። የሚያኩራትን የበቆሎ ማሳ በፎቷ ታሳያለች። አያቷ በትልቅ ኩባያ ሻይ ሲጠጡና ግዙፍ ወንበር ላይ ተቀምጠው የሚታያሉ። በእድሜ የገፉ ሰዎች ምን ያህል ዋጋ እንዳላቸው ማሳየት ነው ፍላጎቷ። ለቀጣይ የትውልድ አሻራቸውን ያኖራሉ፣ ችላ መባል የለባቸውም። አንድ ቀን እኛም እንደነሱ ስለምንወስል እስከ መጨረሻው ልንወዳቸው ይገባል ትላለች። ከ70 እስከ 96 እድሜ ክልል ውስጥ ያሉ አያቶች ያሏቸው የልጅ ልጆች ዳያና አያቶቻቸው እንድታዘንጥላቸው ቅጥረዋታል። ማርጋሪት ህልማቸው ማህበረሰቡ ውስጥ ማን ምን ይለኛል ብሎ ሳይጨነቁ በደስታ መኖር ነው። ለሰራችሁት ስህተት ራሳችሁ ይቅር በሉ፣ ያለፈው መቀየር ባትችሉም የወደፊቱ በእጃችሁ ነው ይላሉ አያትየው። ከልጅ ልጃቸው ጋር ያላቸው ቅርበት ጨምሯል፣ ስለ ሩሯቸውም ያዋጓታል። እስከ 13 ዓመታቸው ተምረዋል። በድህነት ምክንያት ግን ለ30 ዓመት ሰው ተዳረዋል። ሶስት ልጆች ወልደዋል። በኑሯቸው ደስተኛ ስላልሆኑ ይጠጡ ነበር። በስተ መጨረሻ ትዳሩን ጥለው ሄደዋል። አሁንም ድረስ የአትቡ ውስታ ብረብሻቸውም አዲስ የህይወት መስመር ዘርግተዋል። አሁን ከእንቅልፍ የስነሳ የመኖር ምክንያት አለኝ። በመላው ዓለም ሰዎች እኔን ማየት እንደሚያስደስታቸው አውቃለሁ ይላሉ። ዶክተሮች እንደማራመድ ሆነ እንደማልናገር ነግረውኝ ነበር። ኤሊ ጎርቶስታይን እንደ አውሮፓውያን አቆጣጠር ታህሳስ 2002 ስትወለድ ጀምሮ ዳውን ሲንድሮም ነበረባት። በዚህም ምክንያት መራመድ ሆነ ማውራት እንደማትችል ሐኪሞች ተናግረዋል። ብዙም ሳይቆይ መሳሳቸውን አረጋግጣላቸዋለች። ኤልቦክ በተሰኘው መጽሔት የፊት ሽፋን ላይ በመውጣት ዳውን ሲንድሮም ያለባት የመጀመሪያ ሞዴል በመሆን ታሪክ ሰርታለች። አሁን የ22 ዓመቷ ነው። የራሷ ቤት ገዝታ በቅርቡ ስለ ህይወቷ መጽሐፍ አሳትማለች። መጽሐፉ አጌንስት ኦል ኦድስ ይሰኛል። ሞዴሏና እናቷ ኢቮን ኤሊ ከተወለደች በቀን ጀምሮ ያሳለፈችውን ነገር እንደሚከተሉ ይተርካሉ። ዶክተሮች በፍጹም መራመድም ሆነ ማውራት እንደማትችል ነገሩን። ነርሷ ደግሞ ልጃችንን በሆስፒታል ልትተዋት እንደምንችል ጠቁማናለች። ምርመራዋን ለመቀበል እና ከእሷ ጋር ለመተሳሰር ታግዬ ነበር። ኤሊ የልብ ቀዶ ጥገና እንደሚያስፈልጋት ተነገረን፣ ስለዚህ ወደ እሷ ለመቅረብ በጣም ፈርቼ ነበር። የአምስት ወር ልጅ እያለች የልቧን ቀዳዳዎች ለመዝጋት የአስር ሰዓት ቀዶ ጥገና ተደረገላት። ለአስር ቀናት በጽኑ ህክምናና ተጨማሪ አንድ ሳምንት በከፍተኛ ክትትል ክፍል አሳልፋለች። ከሶስት ሳምንታት በኋላ ወደ ቤታቸው ልንወስዳት ቻልን። ድንቅና ቆራጥ ስብዕና መታየት ጀመረ። እኔና ባለቤቴ አንድ ኤሊ ልናሳድጋት ወሰንን። በዳውን ሲንድሮም መያዟን ወደ አንድ ጎን አስቀመጥነው። ዶክተሮች ከተናገሩት በተቃራኒ በ18 ወራት ውስጥ በእግር መሄድ ቻለች። በሶስተኛው ዓመቷ መናገርና ትምህርት በጀመረችበት ጊዜ ማንበብ ቻለች። ኤሊ በመደበኛ ትምህርት ቤት ከቆየች በኋላ ወደ ልዩ ፍላጎት ትምህርት ቤት ወሰድናት። በአስራዎቹ ዕድሜ ውስጥ እያለች ለኤሊ ዳውን ሲንድሮም እንዳለባት ለመንገር ወሰን። የእሷን ምላሽ በጣም ፈርተን ልዩ መጽሐፍ አሳየናት። እኔ እንደዛ አይመስለኝም እኔ ራሴ ነኝ አለች። በራስ የመተማመን ስሜቷን ያደናቅፋል ብዬ ብጨነቅም ግን አልሆነም። አንድ ቀን ጓደኛ ስለ ዜ ቪዲ ስለሚባል አዲስ ኤጀንሲና ከአካል ጉዳተኞች ጋር አብሮ መስራት እንደሚፈልግ ነገረኝና ና ለኤሊ ለማመልከት ወሰንኩ። ኤሊ ኤጀንሲውን ከተቀላቀለች ብዙም ሳትቆይ እንደ አውሮፓውያን አቆጣጠር በ2018 በሱፐር ድራግ የገና ማስታወቂያ ላይ ኮከብ እንድትሆን ተመረጠች። ከዚያ በኋላ ስራዋ መመንደግ ጀመረ። እናቴ ሁሌም በእርግጠኝነት አንድ ቀን ሰው ትሆናለች ትላይ ነበር። እሷ በጣም ጠንካራና ጨዋ ነች። ኤሊ አሁንም በጣም ታስደነግጠኛለች። ካሜራ እና ትኩረት ትወዳለች። ምን ያህል እንደምትወደው ማየት ትችላለህ። ያ ደግሞ ሁሉንም ጠቃሚ ያደርጋል። ኤሊ በመድሊንግ ስራዋ ባገኘችው ገቢ የራሷን ቤት ገዝታለች። ብቻዋ መኖር ስለመቻሏ ግን አናውቅም። በቤተሰባችን ቤት ብንቆይም አሁንም ከእሷ ጋር አብረን እየኖርን ነው። እሷ የበለጠ ራሷን እንድትችል ለማበረታታት እየሞከርን ነው። ነገር ግን አሁንም በጣም ተጋላጭ ነች። አንድ ቀን እኛ በሌለንበት እንዴት ነገሮችን እንደምትቋቋም ልናዘጋጃት ይገባል። ታላቅ እህቷ ኤሚ እሷ እንደምትንከባከባት ግልጽ ነው። ነገር ግን ሙሉ ኃላፊነቱን በጭራሽ ለእሷ እናደርግላትም። ኤሊ ከተወለደች ወዲህ ስለ ዳውን ሲንድሮም ያለው አመለካከት እንደተቀየረ ተስፋ አድርጋለሁ። ግን አሁንም ብዙ አለመረዳት አለ። ብዙ ጊዜ በመንገድ ላይ ሰዎች ስለ ኤሊ ጥያቄ ይጠይቁኛል። መናገር እንደምትችልና ምን ያህል ትልቅ ስብዕና እንዳላት አይገነዘቡም። ሁሌም ሞዴል መሆን እፈልግ ነበር፣ ነገር ግን እኔን የሚመስል ሰው መጽሔት ሽፋን ላይ ስላላየሁ ማድረግ እንደምችል እርግጠኛ አልነበርኩም። አሁን ግን እልሜን እየኖርኩ ነው። አንድ ቀን ታዋቂ እንደምሆን አላስብም ነበር፣ ነገር ግን ቆንጆ ቀሚሶችን በመልበስ በጣም አዝናናለሁ። በዚህ ዓመቱ በለንደን የፋሽን ሳምንት ሶስት ሾው ላይ ተሳትፊያለሁ። በጣም አሪፍ ነበር። ዘንድሮ መለስ ብዬ ሳስበው ብዙ ጥሩ ነገሮች ነበሩ። በጣም ጥሩ ነገር ምናልባትም መጽሐፌ ሲታተም የነበረው ሊሆን ይችላል። በጣም ኮርቻለሁ። በጣም ተደስቻለሁ። ዋው፣ የራሴ መጽሐፍ ነው፣ በትክክል ማንበብ እችላለሁ ብዬ አሰብኩ። በሚቀጥለው ዓመት ኤጀንሲን በተመለከተ ዘጋቢ ፊልም እየቀረጽኩ ነበር። እስክመለከተው በጣም ጓጉቻለሁ። የመጨረሻ ዓመት የኪነ ጥበብ ኮሌጅ ተማሪ ነኝ። ስጨርስ በሞዴሊንግና በትወና መቀጠል እፈልጋለሁ። በፍጹም አልፈራም። በጣም እርግጠኛ ነኝ። በጣም ጎበዝ ነኝ። የቦቅ ቀረጻ እንስሰራ ፎቶዬ የመጽሔቱ ሽፋን ላይ እንደሚሆን አላውቅም ነበር። ስለ ሁኔታ ሳቅ የምወዳቸው አስተማሪዎች አብረው የነበሩ ኮሌጅ እያለው እያለቀስኩና እየጮኩ ነበር። ጓደኞቼ እንወድሻለን፣ እንኮራብሻለን እና ጥሩ ሰርተሻል አሉኝ። የመጀመሪያዋ ዳውን ሲንድሮም ያለባት ባርቢ በዚህ ዓመት መጀመሪያ ላይ ወጣለች። የፎቶ ቀረጻ እንዳደርግም ጠይቀውኛል። ክብርና ኩራት ተሰማኝ። አሻንጉሊቷን ሳየት አምላኬ ሆይ ወድጄዋለሁ ስላሰብኩ እኔን የሚመስል አሻንጉሊት ማየት በጣም ደስ ይል ነበር። በዓለም ላይ በጣም የሚወደው ነገር መደንስ ነው። አንድ ቀን ስትሪክትሊ ካም ዳንሲንግ ላይ ቢሳተፍ ደስ ይለኛል። ከጥቂት ሳምንታት በፊት ሲቀረጽ ለማየት ሄጄ ነበር። በታዳሚ ውስጥ መሆን አልፈልግም። በዳንስ ወለል ላይ ሁኜ መደንስ እፈልጋለሁ። አሁን አዲስ ቤት ገዝቻለሁ። ከወንድሜ ልጅ ጋር ጊዜ ማሳለፍና ስጦታዎችን መለዋወጥ እወዳለሁ። አክስቱ መሆኔ በጣም እወደዋለሁ። ሰዎች ስለእኔ መሳሳታቸው እያረጋገጥኩ ነው። እንደ እኔ ላሉ ሰዎች አርአያ ነኝ። ሐኪሞች አታወራም ቢሉም አሁን ግን ማውራት አላቆምኩም። ሁል ጊዜ በራስ መተማመን ያስፈልጋል። አንድ ቀን በኒውዮርክ በቀኝ ምንጣፍ ላይ ሞዴሊንግ መስራት እፈልጋለሁ። በምኞቶቹ እና ሕልሞቹ በጭራሽ ተስፋ አይቆርጡ። ራስዎን ይሁኑ። ሁል ጊዜ ደስተኛ ይሁኑ። ወጥተው ዓላማውን ያሳኩ። የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራች ውስጥ ለቆያቸው አመሰግናለሁ። ቪዲዮውን ኮዱስ ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፈሩልኝ። በቀጣይ የሚያስገርምና የሚያስደንቅ ቪዲዮች ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ወደ ምንጭ ተጫኗት።